ዜና በጭልጋ ወረዳ በሰፈነው ህገ ወጥነት ህብረተሰቡ እየተሰቃየ ነው ተባለም። የ50 ዓመት ጎልማሳው ህወሓት ህጋዊ እውቅና መነጠቁ የሰሜኑን ጦርነት መልሶ ያመጣዋል የሚል ከባድ ስጋት መፍጠሩ ተሰማሙ። ጎንደር የሚል አዲስ ማንነት ፈጥሮ ጎንደርን ክልል ለማድረግ የሚሰራው ኃይል በአካባቢ የሚንቀሳቀሰው ፋኖ በምህረት ስም ገብቶ የመንግስትን ስልጣን በመጋራት ትግሉን እንዲያግዝ እየተሰራ መሆኑ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖቅማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችን ቆዩ። በጭልጋ ወረዳ በሰፈነው ህገ ወጥነት ህብረተሰቡ እየተሰቃየ ነው ተባለም። የወረዳው ስግብግብ ባለሥልጣናት ከአማራ ጽንፈኞች ጋር በመመሳጠር በወረዳው ባሰፈኑት ህገ ወጥነትና ስርዓት አልበኝነት መላው የወረዳው ማህበረሰብ ለስቃይ መዳረጉን ነዋሪዎች ለጃኖቅማንት ሚዲያ ተናግረዋል። አካባቢው እና ዛኑ አደባና በራ አለማየው ከሸሪኮቻቸው ጋር በመተባበር አደራጅተው ባሰማሩት የሌባ ቡድን እየተመዘበረ ነው ያሉት ኗሪዎች በየጊዜው ሰዎች እየታገቱ ከ200 እስከ 300 ሺህ ብር እየከፈሉ እንደሚለቀቁ ገልጸዋል። ሰሞኑን አንዲት ህጻን ታግታ ወላጆቿ 200 ሺህ ብር ከፍለው እንዳስለቀቋትና አንድ መምህርና ሌላ አንዲት ሴት ታግተው ተወስደው እስካሁን እንዳልተለቀቁ የመረጃ ምንጮቻችን ገልጸዋል። የወረዳው ባለስልጣናት ከጌቶቻቸውና በራ አለማየው ጋር በመሆን ባሰማሩት የሽፍታ ቡድን ከህብረተሰቡ ከሚዘረፈው ገንዘብ ግማሹን እንደሚወስዱ የገለጹልን ምንጮች ገንዘብ አለው የተባለ ሰው በስልክ ሁሉ እየተደወለ ይህን ያክል ብር ካላመጣና እናግታለን እየተባለ ይዘረፋል ብለዋል። ግድያና ዘርፊያ የዕለት ከዕለት ተግባራት ከሆኑ ቆይተዋል የሚሉት የወረዳው ነዋሪዎች ተላላኪ የወዳደር ቡድንን ስርዓት አልበኝነት ለሁለት ነገሮች እንደሚጠቀምበት ተናግረዋል። ዋናው ዓላማቸው በቅማንትነት ባለመደራደር በጀግንነት ሲታገል የቆየውን የቅማንትን ህዝብ ይህን በመሰለ ስርዓት አልበኝነት በማሳቀቅ ያነሳውን የመብት ጥያቄ እንዲተው ማድረግ ሲሆን፣ በዚህ ሰበብ ከሚዘረፈው ከፍተኛ ግምት ያለው ገንዘብ ኪሳቸውንና ከርሳቸውን መሙላትን ደግሞ ሁለተኛው ዓላማቸው አድርገው እየተንቀሳቀሱ ነው ሲሉ ነዋሪዎቹ ሚስጥሩን አጋልጠዋል። ከመተማና ቋራ ከ2010 ዓ.ም ጀምሮ በተደረገባቸው ዘር ተኮር ጥቃት ተፈናቅለው በጭልጋ ወረዳ ግንት ቀበሌ ኑሯቸውን መስርተው የነበሩ ተፈናቃዮች ወሮ በላይና ዛናው አደባ ሽፍታ በየጊዜው በሚፈጽምባቸው ዘርፊያ ተማረው አካባቢውን እየጣሉ ወደ ደጋው መሄድ ጀምሯል ተብሏል። በሀገር ደረጃ የተፈጠረውን ሥርዓት አልበኝነት እንደ መልካም አጋጣሚ የሚጠቀመው የወረዳው ሙሰኛ ካድሬም አስተዳድረዋለሁ የሚለውን ህዝብ በግላጭ እየዘረፈው ነው ሲሉ ነዋሪዎች በምሬት ገልጸዋል። ቀደም ሲል በግንት አካባቢ እየተንቀሳቀሰ ከገታና መኪና ዝርፍ የራሱንና የእናዛን ነው አደባን ኪስ ሲያደልብ የከረመው የሽፍታ ቡድን ከወራት በፊት በሰላም ለመንግስት እጅ ሰጠ በሚል ገብቶ ከወረዳው ታጣቂ ጋር በመደራጀት ማታ ማታ ሲዘርፍና ሲያግት እንደሚያድር ያይከል ከተማ ነዋሪዎች ተናግረዋል። ይህን ችግር የመፍታቱ ኃላፊነት በህብረተሰቡ እጅ ላይ ነው የሚሉት ነዋሪዎች ህዝቡ በየቀበሌው ተነጋግሮ ጠንካራ አደረጃጀት በመፍጠር ራሱን ሊከላከል ይገባል ብለዋል። የአምስት ዓመት ጎልማሳው ህወሓት ሕጋዊ እውቅና መነጠቁ የሰሜኑን ጦርነት መልሶ ያመጣዋል የሚል ከባድ ስጋት መፍጠሩ ተሰማሙ። ከሰባት ዓመታት በፊት የአገር መሪነትና ገዢ ፓርቲነቱን በጉልበት የተነጠቀው ህዝባዊ ሓርነት ትግራይ ህወሓት ሰሞኑን ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈ ሶስት ገጽ ደብዳቤ ህጋዊ ሰውነቱን መነጠቁን ተከትሎም በፕሪቶሪያው ስምምነት ቁሞ የነበረው አውዳሚ ጦርነት ተመልሶ ይመጣል የሚል ስጋት መፍጠሩ ተሰምቷል። በውስጡ በተፈጠረው አለመግባባትና የብልጽግናው መንግስት ውስጥ ለውስጥ በሰራው ስውር ሴራ ከፍተኛ ቀውስ ውስጥ የወደቀው ህወሓት በምርጫ ቦርድ የተወሰነበትን ህልውናውን የመንጠቅ እርምጃ ተከትሎ ምርጫውን ጦርነት ያደርጋል ሲሉ የፖለቲካ ተንታኞች እየገለጹ ይገኛሉ። በአቶ ጌታቸው በዛ በኩል የህወሓትን ጉድያ ወጣ ሚዲያ ላይ በመዘርገፍ ህወሓት የህዝብና ዓለም አቀፍ ድጋፍ እንዲያጣ እየሰራ ያለው የብልጽግና መንግስት የምርጫ ቦርድን ውሳኔ ተከትሎ የኃይል እርምጃ ለመውሰድ ያሰበ ይመስላል የሚሉ ወገኖችም አልጠፉም። የህወሓት አመራር እድር መቆጣጠር ይፈልጋል፣ ማህበር መቆጣጠር ይፈልጋል፣ ቤተክርስቲያን መቆጣጠር ይፈልጋል። መቆጣጠር የማይፈልገው ባህል፣ መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም። ሁለቱ አካላት አሁን ባለው ሁኔታ ወደ ውጊያ ቢገቡ ከዚህ በፊት የነበረው የኃይል አሰላለፍ አይኖርም፣ የሚሉ አካላት በበኩላቸው ምናልባት ጦርነቱ ከተጀመረ የብልጽግና መንግስት ኃይሎች ብቻቸውን የመሆን እድል ይገጥማቸዋል ብለዋል። ሕወሓትና ሻቢያ በጋራ ሆነው የፋኖ ታጣቂዎችን ሱዳን ድረስ በመውሰድ በጋራ ለመስራት ስምምነት እየፈጸሙ መሆናቸውን የተመለከቱ አስተያየት ሰጪዎች ጦርነቱ ከተጀመረ ለብልጽግናው መንግስት ከባድ ፈተና ይገጥመዋል ይላሉ። ብዙዎቹ የሚያነሷቸው ጥያቄዎች በርካታ ቢሆኑም ፋኖ ነው ከሕወሓት ጋር ለመስራት የተስማማ ወልቃይትን ለትግራይ ሊመልስ ተስማምቶ ነው ወይ የሚለው ጥያቄ ትኩረትን ስቧል። የወሎና የጎጃን ፋኖ መሪዎች እና አብይን ጥለን የሀገሪቱን በትረ መንግስት መጨበጥ ከቻለን ስለ ወልቃየት አይገደንም ያሉ ሲሆን የሕወሓቱ ኃይል በበኩሉ እኛ ወልቃየትን እንድንወስድ ከፈቀዳችሁልን ይህን መንግስት በጋራ ገልብጠን ስልጣኑን ለእናንተ እንሰጣለን በሚል ተስማምቷል ተብሏል። ጦርነቱ ከተጀመረ የነደመቀ ዘውዱና የተወሰነ የጎንደር ፋኖ ከመንግስት ጎን ሊሰለፍ ይችላል የሚሉ ወገኖች በበኩላቸው ይህ ቡድን ከሕወሓት ጋር የማይሰለፈው ባለፈው ጦርነት በትግራይ ክልል ከባድ ወንጀሎችን ስለፈጸመ ሕወሓት ይበቀልናል በሚል እንጂ ስለ ወልቃየት ገዶት አይደለም ብለዋል። ድሮን ሞልቃይትና ራያን የአማራ ክልል ባለስልጣናት እንደ ምክንያት ተጠቀሙባቸው እንጂ ዋና ዓላማቸው ህወሓትን በኃይል አጥፍተው ተረኛ አውራ መሆን እንደነበር ይታወቃል። ጦርነቱ ከተጀመረ የህወሓትና የሻእቢያ ግንኙነት ምን ሊሆን ይችላል የሚለውን ጉዳይ በተመለከተ አስተያየት የሚሰጡ ወገኖች ሻእቢያና ህወሓት ከአብይ ተቃራኒ ለመሆን ተስማምተው ስራ ጀምረዋል ሲሉ ተናግረዋል። አንዳንድ ፖለቲከኞች ህወሓት ከምርጫ ቦርድ ፈቃዱ ተሰረዘ አልተሰረዘ ምርጫው ጦርነት መሆኑን ከወሰነ ሰነባብቷል። ምክንያቱም የህወሓት ብቸኛው በህይወት የመቆየት አማራጭ በኃይል ማሸነፍ ብቻ ስለሆነ ነው ይላሉ። ጎንደር የሚል አዲስ ማንነት ፈጥሮ ጎንደርን ክልል ለማድረግ የሚሰራው ኃይል በአካባቢው የሚንቀሳቀሰው ፋኖ በምህረት ስም ገብቶ የመንግስትን ስልጣን በመጋራት ትግሉን እንዲያግዝ እየተሰራ መሆኑ ተገለጸም። አማራ ክልል የጎንደሬነት እስር ቤት ነው በሚል አዲስ የመሬት ማንነት ፈጥሮ የቅማንትን ህዝብ የማንነትና የራስ አስተዳደር ጥያቄ ለማስቆም የሚሰራው የደቡብ ጎንደር ቡድን የጎጃሙ ኃይል እርስ በርስ እያጋደለን ነው በሰላም ገብተን ከመንግስት ጋር እነስራ በሚል ውስጥ ለውስጥ ሴራውን አጠናክሮ የቀጠለ ሲሆን ከሰሞኑ በደቡብ ጎንደር ዞን ደብረታቦር ከተማ የዚህ ስውር ዓላማ ውስጥ አስፈጻሚ የሆኑ የመንግስት ባለሥልጣናት ከመቶ በላይ የሚሆኑ የፋኖ ኃይሎችን በቀይ አበባ እልል ብለው ተቀብለዋቸዋል። የመንግስትን ስልጣን ተገን በማድረግ የዚህ ሴራ መሬት ዋና የሆነው የአማራ ምክር ቤት ምክትል አፈጉባኤቱ አማረሰጤ ቀይ አበባ ታቅፎ እንኳን ደህና መጣችሁ እያለ ታጣቂዎችን ሲቀበል ተስተውሏል። ከጎጃሙ ከወሎ እና ከሸዋው በግልጽ ልዩነት የፈጠረውና የራሱን ክልል ለመመስረት እየሰራ ያለው የደቡብ ጎንደሩ ቡድን የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበረው አቶ ደሳ ላይ ጣሰው ከኃላፊነቱ ከተነሳ በኋላ እንደ አዲስ የጀመረውን የጎንደር ክልልነት ጥያቄ አጠናክሮ የቀጠለ ሲሆን በጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎች ሙሉ በሙሉ ምሕረት እንዲገቡ ከመንግሥት ጋር እየሰራ መሆኑን በግልጽ እየተናገረ ይገኛል። ጃኖ ቅማንት ሚዲያ ከዚህ በፊት በርካታ ማስረጃዎችን በመጥቀስ ሲዘግብ እንደቆየው ታጥቆ የሚንቀሳቀሰው ኃይል ጎንደርን ክልል እናደርጋለን የሚለው ቡድንና የመንግስት መዋቅር ውስጥ የተሰገሰጉ አብዛኛው የደቡብ ጎንደር ባለስልጣናት በጦርነትና በተለያዩ ማፈኛ መንገዶች የቅማንትን ጥያቄ ማስቆም ባለመቻላቸው ቅማንትን ሽባ ለማድረግ ጎንደርን ክልል ማድረግ የመጨረሻ አማራጭ አድርገው እየሰሩ እንደሆነ ይታወቃል። በዚህ ጉዳይ አስተያየት የሚሰጡ የቅማንት ምሁራን የጎንደር ክልልነት የሚደገፈውና የሚቀነቀነው ከአራት አስርት ዓመታት በፊት አገር ጥለው በተሰደዱና ሀገሪቱ እነሱ ጥሏት ሲሄዱ እንደነበረችው ቁማ የቀረች በሚመስላቸው የኢሕአፓ ጥቂት ርዝራዦች መሆኑን ይናገራሉ። እነዚህ ከዘመኑ ጋር መራመድ የተሳናቸው ግለሰቦች የቅማንትን ህዝብ የመብት ጥያቄ ለማፈን ሲሉ ብቻ ጎንደር ህብረት የተባለ ቅማንት ጠል ድርጅት ከማቋቋም የውልቃይት ህዝብ ሲያነሳው የነበረውን የማንነት ጥያቄ ጠልፎ የውልቃይት ጠገድ የአማራ ማንነት አስመላሽ ኮሚቴ የሚል ስያሜ በመስጠት ከቅማንት ትግል ጋር የማላተም ስራ እስከመስራት የደረሰ ተግባር ፈጽመዋል ይላሉ። ምሁራኑ አክለውም ጦርነትና ልዩ ልዩ ማህበራዊ ቀውሶችን በመፍጠር ቅማንትን ሙሉ ለሙሉ ማጥፋት እንደማይችሉ የተረዱት እነዚህ የጥፋት ኃይሎች ልዩነታቸውን ወደ ጎን በመተውና ከተበታተኑበት በመሰባሰብ የጎንደር ክልልነት የሚል አዲስ የመሬት ማንነት በመፍጠር ቅማንትን ለመሰልቀጥ አቅደው እየሰሩ ነው ሲሉ አስረግጠው ተናግረዋል። በሌላ በኩል ክልሉ ምሕረት የገቡ ኃይሎችን የታድሶ ስልጠና በመስጠት መልሰን ለማቋቋም ስራ ጀምረናል የሚል ፕሮፓጋንዳ ዛሬ በሁሉም የክልሉ ሚዲያዎች እያሰራጨ ሲሆን፣ በሁሉም የጎንደር አካባቢ የሚንቀሳቀሰው የታጠቀ ኃይልም ከወትሮ በተለየ መልኩ እጁን ለመንግስት እየሰጠ ይገኛል።